ተመልሰናል ለአድማጮቻችን፣ አራዳ ኤፍኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙት። የምትገኙትም ሌላኛውን ጨዋታ እንመልከት። በፈረንሳይ ፒኤስዤን ከአስቶን ቪላ ጋር ያገናኘው ጨዋታ በፒኤስዤ ሶስት ለ አንድ አሸናፊነት ተጠናቋል። ይህንን ጉዳይ እናንሳው። የሉዊስ ኤንሪኬ ቡድን በእርግጥ ገና ከመጀመሪያው ጀምሮ እየተደነቀ ነው የሚገኘው። በሻምፒንስ ሊግ በጀመሩበት ጊዜና አሁን ባሉበት ጊዜ ላይ የቡድኑ ልዩነትን በጣም አስደናቂ ነው። አሁን ጥንቅቅ ያለ ቡድን የተሰራ ይመስላል። ይህንን ጉዳይ እናንሳ። ብዙዎች ፒኤስዤ በዚህ ውድድር ዓመት የሻምፒንስ ሊግ ዋንጫ ለማሸነፍ የሚያስችል አቅም አለው የሚል መከራከሪያ ነጥብ አላቸው። ምክንያቱም ፒኤስዤ እያሳየን ያለው እግር ኳስ ይህንን ነው። እንመልከተው። ልክ ነው። ትናንትና እንግዲህ በአስቶንቪላ ላይ ሶስት ለአንድ ድል አግኝቷል ወደ ግማሽ ፍጻሜ ለማለፍ ያለው ምድል ሰፊ ነው ማለት ይቻላል። ከቡድኑ ጥንካሬ አንጻር ከፍተኛ ብልጫ ነበረው። የአሰልጣኝ ኡናይ ሜሪያ ወደ ቀድሞ ለሁለት ዓመት ወደ አሰለጠኑት ክለብ ነው ሄዱት፣ ወደ ፓርክ ዶ ፍራንስ ነው የተመለሱት። ሁሉም ትቡስታ ጥሩ ነበር ማለት አይደለም። መመልበሻ ክፍሉን መቆጣጠር አስቸግሯቸው ነበር። ያ ሬሞንታዳ ትናንትና ሜዳ ውስጥ የገጠማቸው አሰልጣኝ የባርሴሎና አሰልጣኝ ሆኖ የአራት ለዜሮን ውጤት የቀለበሰባቸው ሉዊስ ኤንሪኬ ነበር። ስለዚህ ብዙ የተደበላለቁት ውስታዎች አሏቸው በዚህኛው ስቴዲየም ይሄንን ክለብ በማሰልጠን ታሪካቸው፣ ግን ትላንት ለፔዤ የሰጡትን ከፍተኛ ክብር የሚያሳይ ነው። ሀያ አምስት ፐርሰንት ነበር የኳስ ቁጥጥር መጠናቸው እና ሰባት ሙከራ ብቻ ነው ያደረጉት በዘጠና ደቂቃ ውስጥ አንድ ጎል አስቆጥረዋል። በእርግጥ እንደዚም ሆኖ ፓሪስ ሳን ጀርማ እንደው የቀለለ የተዋጣለት ፍጹም የሆነ ብልጫ ወስዶ ነበር ለማለት ያስቸግራል በተለይ የስፔስ አለመኖርን ተከትሎ በጣም ወደ ራሱ የሜዳ ክፍል ተወስኖ አልፎ አልፎ በመልሶ ማጥቃት ሊጫወት ይሞክር የነበረ ቡድን ስለነበረ ቪላ ለኤንሪኬ ቡድን ፈታኝ ነበር። ልክ ለነገሩ ከሊቨርፑል ጋር የነበረው ጨዋታ ልክ እንደዚሁ ነው። ሊቨርፑልን ፒን አድርጎ አነስተኛ የኳስ ቁጥጥር መጠን ብቻ እንዲኖረው ተጭኖ አድርጎታል። ይሄኛው ግን በእቅድ አሰልጣኝ ኤሜሪ ማርከስ ራሽፎርድን ብቸኛው ዘጠኝ ቁጥር አድርገውን የተጠቀሙ ለትራንዚሽን የሚስማማቸው ተጫዋች ስለሆነ ነው ይህንን ያደረጉት በእርግጥ እና እንደ ማርኮ አሴንሲዮ አይነቱን በስምንት ጎሎችን በአስራ አንድ ጨዋታዎች አራቱን ጨዋታዎች ብቻ ጀምሮ ያስቆጠረን ተጫዋች ቀይረው ነው በሁለታዊ አጋማሽ ያስገቡት። ኦሊ ዋትኪንስም እንደዚሁ ጨዋታውን አልጀመረም። ስለዚህ አሰልጣኙ እቅድ ምን እንደነበር በዚህ መገንዘብ ይቻላል። በጣም ኮምፓክት የሆነ በመልሶ ማጥቃት ለመጫወት የሚሞክር ቡድን ነው፣ ግን በሁለቱ መካከል በጣም ከፍተኛ የኳሊቲ ልዩነት አለ። ብዙ የሚያስገርመን አይደለም። በእርግጥ የሚጠበቅ ነው። ቪላ በቅርብ ዓመታት በአሰልጣኝ ኤሜሪ መሰልጠን ከጀመረበት ጊዜ ጀምሮ ያለው መሻሻል ግልጽ ነው። የምናወራው ስለ ቻምፒየንስ ሊግ ሩብ ፍጻሜ ስለሆነ አሁን ለቶፕ ፎር እንደገና ስለሚጫወት ኤፍ ኤ ካፕ ሴሚፋይናል ስለደረሰ ቡድን ቢሆንም የምናወራው ነገር ግን ከፒኤስዤ ጋር በጣም በጣም ከፍተኛ ልዩነት አላቸው። ትናንትና በተለይ ሜዳ ውስጥ ይሄ ልዩነት በሚገባ ተንጸባርቋል። የመጀመሪያው አጋማሽ ግን ፔዤ ኤሚ ማርቲኔዝ አንዳንድ ሙከራዎች አድነዋል፣ ልክ ነው፣ ግን ጥርት ያሉ በርካታ የጎልድሎችን ግን አልፈጠረም። የአስቶን ቪላ የመከላከል አደረጃጀት ያ እንዲሆን ብዙም ይፈቅድ አልነበረም። ስለዚህ ፔዤ ከሌሎቹ ጨዋታዎች ይልቅ መታገስ ነበረበት። የትዕግስት ፖሴሽን የሚሉት እሱ ያስፈልግ ነበር። ስለዚህ በዝግታ ሁለቱ አማካዮች እና ሌላው የአማካይ ስፍራ ተጣማሪያቸው ፋቢያን ሩዊዝ ከቪቺኛ ና ከዣኦነቬስ ጋር ብዙ የኳስ ቅብብሎች ሲኮንሶች ነበሯቸው። ነገር ግን ቀድሞ ጎል ያስቆጠረው አስቶን ቪላ ነው። አንድ ስህተት አገኙ፣ ያንን ጎል አደረጉት። ባለፈው በዚሁ ሜዳ ከሊቨርፑል ጋር በነበራቸው ጨዋታ ስህተት ሰርቶ ነበር አይደለም? ኑኖ ሜንዴሽ በሁለቱ ጨዋታዎች በጠቅላላው ጥሩ ቢጫወትም፣ ግን ያ ጎል ሲቆጠር፣ የሃርቪ ኤሊየት ጎል ሲቆጠር የእሱ ስህተት ነበር። የሱ ብቸኛ ስህተት አይደለም፣ ግን ትልቅ ተሳትፎ ነበረው የስህተት ድርሻ ነበረው። እዚህኛውም ላይ ኳሱ የተነጠቀው ከሱ ነው፣ ከሱ ኳስ ተቀማ ተጫዋቾች፣ አስቶን ቪላው የመጀመሪያውን ጎል ሲያስቆጠር በዚህኛው በፒኤስዤ ተጫዋቾች ስህተት ቪላ የፈጠራቸው አልፎ አልፎ ብቅ የሚሉት የጎል ድሎችን በአብዛኛው በፒኤስዤ ተጫዋቾች አንዳንድ ጊዜ ኬርለስ መሆን ምክንያት የተፈጠረ የጎል ድል ጆን ማጊን ነው ኳሱን ከሱ የቀማው ራሽፎርድ በጣም ጥሩ ሚዛኑን የጠበቀ ኳስ ነው የሰጠው። ከዛ በኋላ ነው ሞርጋን ፕሪ አሲስት ነው የራሽፎርድ ፕሪኦርጋን ሞርጋን ሮጀርስ ጎሉን ያስቆጠረው። ከዛ በስተቀር ግን አስር አስራ አንድ ግብ ጠባቂ ሁሉም ተጫዋቾች ሳጥናቸውን ለመከላከል ነበር ይሞክሩ ነበር። ለዚህ ነው የፖሴሽን ስታቲስቲክሳቸው እንደዚህ ያነሰው። አብዛኛውን ጊዜ አሁን ፔዥ በተዋሃደ መንገድ በተቀናጃ ጨዋት የጎል እድሎች በበቂ መጠን እየፈጠረ የነበረም ባይሆን ግን ደግሞ ግለሰቦች አሉ። አሁን የመጀመሪያዎቹ ሁለት ጎሎች የተጫዋቾቹ በራሳቸው ልዩነት የመፍጠር ችሎታ የታየባቸው ናቸው። ደዝሪ ዱዌ ከጨዋታው መጀመር በፊት ትልቁ ሰርፕራይዝ የነበረው እሱ ነው። ከአራቱ ጉንካሎ ራሞስን እንቶ ብዙ ጊዜ ስለማይጀምር ግን ከአራቱ ተጫዋቾች አንዱ መቀመጥ ነበርበት። ያው ዴምቤላ አይቀመጥም የታወቀ ነው። ሀያ ሁለት ከገባ በኋላ በሚገርም ደረጃ ነው እየተጫወተ ያለው። ክቫራትስኬሊያ ሲጀመር አካባቢ የተጠባባቂ ወንበር አማራጭ ነበር። በአንፊልድ ባለፈው ባሳየው ብቃትም በሌሎች በሚሰለፍባቸው ጨዋታዎች በሚያሳየው ብቃትም እሱም መሰለፉ እንደማይቀር እናውቅ ነበር። ባርኮላ የሚገርም ብቃት ላይ ነው ያለው። ሁለት ሺህ ሃያ አምስት ከገባ በኋላ በዚህኛው በአዲሱ አመት ብቻ ማለት ነው አስራ አራት አሲስቶች እና ስምንት ጎሎች ያስቆጠረ ተጫዋች ነው አስራ አራት የመጨረሻ ኳሶች የሰጠ ተጫዋች ነው። እንዴት ታስቀምጫለች? ግን ዴዘሪ ዱዌይ በገባ ቁጥር አሁን ለፈረንሳይ በሪያ ቡድንም ጠርቶታል። ባለፈው እንደምታስታውስ ትላንት ስቴዲየም ውስጥ የነበረው ዲዲ ዴሾ። ስለዚህ ከሁለት አንዱ አንድ ርዕስ የሚሆን ተጫዋች ቤንች ላይ መቀመጠው አይቀርም ነበር። እኔ ድዌ በእድሜውም ለጋነት ምክንያት ምናልባት፣ ግን የአስቶንቪላ አጫዋት እንደዚህ ሊሆን እንደገመታ አይነት በጠባብ ስፔስ ከባርኮላ ድዌ ይሻላል። ምንም ስፔስ በሌለበት ጊዜ ባርኮላ ጥሩ ነው በጠባብ ስፔስም ቢሆን ግን ድዌ የበለጠ በታይት ስፔስ አደገኛ ተጫዋች ነው ሰፊ ስፔስ አያስፈልገውም ልዩነት ለመፍጠር ይሄ ጎል ደግሞ ለዚህ ጥሩ ማሳያ ነው ኳሱን ተቀብሎ አንዱን የአስቶን ቪላ ተጫዋች ካለፈ በኋላ ዘጠኝ አስር የአስቶን ቪላ ተጫዋቾች ሳጥን ውስጥ ወይም ከኳሱ በኋላ ነበሩ ሀይል አልነበረውም ቴክኒክ ነው የነበረው ሀይልም ነበረው ግን ብዙ ባክሊፍት የለውም አሁን እንዴት እንደዛ አድርጎ ሀይል ጀነሬት እንዳደረገ አላውቅም ኤሚ ማርቲኔዝ ሊያድነው አይችልም በጣም ውብ ጎል ነው ያስቆጠረው። ግን ደግሞ ከጎሉ ውበት ባሻገር በጨዋታው ላይ ባለው አስፈላጊነት ደግሞ ከነገሩ የምትለኪው ከሆነ አስቶንቪላ ቪላ ባስቆጠረ በአምስት ደቂቃ ውስጥ ነው ጎል ያስቆጠሩ። ስለዚህ አስቶንቪላ በዛ የአንድ ለዜሮ መሪነት ላይ ሊደላደል አይችልም ወዲያው ቪላ ጎል ስላስቆጠረ። ግን አንድ የኤንሪኬ ቡድን ላይ የምናየው ሌላ ችሎታ፣ ባለፈው አሁን የአንፊልድ ውጤት መቀልበሳቸው ያስገርም ነበር። የመጀመሪያውን ጨዋታ አንድ ለዜሮ ተሸነፉ። ከእንደዚህ አይነት ብልጫ በኋላ ስትሸነፊ ደግሞ ነገሩን ለመቀበል የበለጠ ከባድ ነው። ግን ጨዋታው ሲያልቅ የነበራቸው መተማመንም በአንፊልድ ያሳዩት ፐርፎርማንስም እንደ መጀመሪያው እንደ ፓርክ ደፕራንሱም ባይሆን በጣም አስገራሚ ነበር። ጨዋታው እያለቀ ሴት ደግሞ ጎል የሚያስቆጠር የሚመስል የነበረው ቡድን ፒኤስዤ ነው። ምን ማለት ነው? ከመመራት ተነስተው ነው ያሸነፉት። በአንፊልድ ነው በመለያ ምት ድል ያደረጉት። ይሄ የቡድኑን የአእምሮ ጥንካሬ ያሳያል። በዚህ አመት በቻምፒየንስ ሊግ ከማንቸስተር ሲቲ ጋር ሁለት ለዜሮ ይመሩ ነበር አይደለም ጨዋታው 30 ደቂቃ እየቀረ ከዛ ኮ ነው 42 ያሸነፉት። ይሄኛው አመት 2024 25 የውድድር ዘመን ሲዝኑ ማለት ይለው በ8 ጨዋታ ከመመራት ተነስቶ አሸንፏል። ስድስቱ ደግሞ 2025 ከገባ በኋላ የነበሩ ስኬቶች ናቸው። ትላንትናም ይኸው ተደግሟል። የቡድኑን እንደ ውብ ቡድንነት የሚያሳይ ብቻ ሳይሆን የአእምሮ ጥንካሬውንም የሚያሳይ ነው። ሁለተኛው አጋማሽ ደግሞ እንደተጀመረ ክቪቻ ክቫራትስኬሊያ በጣም በግሩም የሶሎ ጎል የሶልና የሶሎ ልበብ አንዱ በግሉ ያስቆጠረው ስለሆነ ብዙ ኳስ ብዙ ርቀት ገፍቶ ተቀይሮ እንደገባ ነው። ማቲ ካሽ ወጣ፣ ማቲ ካሽ ወጣና አግዜል ዲሳሲን አስገቡት። አሰልጣኝ ኤሜሪ የቀኝ መስመር ተከላካይ ያደረጉት ገና አልሟሟቀም ተጫዋቹ በደንብ እና ኳሷ ላይ በእግሩ እንደዚህ ለዚህ ነው የሶል ታክል የሚባለው በኳሱ በእግሩ ነው። እንዴት ነው በእግሩ የታችኛው ክፍል ነው፣ እንዲህ ያጠፋት እና ከጥቅም ውጪ እንዴት ተንገዳግዶ ከራሱ ተከላካይ ጋር ሊጋጭ ነበር። ሄዱ ግን ኤሚ ማርቲኔዝ ያው ግዙፍ ነው እንደምታውቂው፣ የራሱን አንግል ከፈር አድርጎታል በሚገባ በፍጹም ሁለቱን ጎሎች የግብ ጠባቂ ው ስህተት አይደሉ። በዛ ቦታ በቀኝ በግራ እግሩ ነው ያንን ጎል ያስቆጠረው። ክቫራስኬሊያ ምናልባት በድሪብሊንግ ችሎታ አሁን በአውሮፓ ካሉ ምርጥ ተጫዋሾች መካከል አንያው ነው። ግልጽ ነው። ግን አንደኛው ችሎታ ነው አለመገመቱ ነው። አሁን ወደ ውጭ ይሄድ ወደ ውስጥ መገመት አይችልም። አግዘድ ሊሳይዝ ወደ ሁለቱም ነው የሚሄደው። ግን ወደ ውስጥ ሄዶ ክሮስ አይደለም ያደረገው፣ ወደ ጎል በደካማ እግሩ፣ ኮታንኮት ደካማ እግሩ በሚባለው ነው ጎሉ ነው ያስቆጠረው። እና በደካማ እግሩ እንደዛ አይነት ሀይል እሱም ጀነሬት ማድረጉ በጣም ያስገርማል። የሚገርም ጎል ነበር ያስቆጠረው። ስለዚህ ኤንሪኬ ግሩም ቡድን ገነባ፣ ልክ ነው። ግን ደግሞ እንዲህ ልዩነት መፍጠር የሚችሉ ግለሰቦች ደግሞ አሉት። ትላንትና ያየ ነው እሱ ነው። ከዛ የመልስ ጨዋታው ሲደረግ አስቶን ቪላ ለቶፕ ፎር ይፋለማል አይደል? እዛ ላይ ቢዚ ሲሆን ፓሪሳን ሳምንቱ መጨረሻ የሊገ ጨዋታ የሉ። ስለዚህ ተጫዋቾቹ በደንብ ሪከቨር አድርገው ለሚቀጥለው ጨዋታ መምጣት የሚችሉበት እድል አላቸው። ግን አሁን እንደው ደምቤሌ መጨረሻ ላይ አሲስት ቢያደርግም ለኑኖ ሜንዴሽ ጎል በጣም አስፈላጊ ጎል ነበረች። በኔ አስተያየት ሀያ ዘጠኝ ሙከራ ነው ያደረጉት። እንደው እንደ ሊቨርፑሉ አይነት ጨዋታ የዶሚን አደገኝነት አልተሰማኝም ጨዋታውን ሳይ። ግን ብልጫው ያው ቁጥሮቹም ውስጥ ማየት ይቻላል። ግለሰቦቿ አሁን ደምቤሌ ጥሩ እንደው ቀዝቀዝ ባለበት ኢን ሂዝ ኖርመል ስታንዳርድ ሂዝ ኖርመል ናይት ሲል ነበር ቲሪ ሆንሪ በቃ በቃ በጣም ኖርማል ባለሆነ ደረጃ ስለሆነ እየተጫወተ ያለው ኖርማል ነበር ትላንት ግን ሌሎች አማራጮች አሉት ቤንች ላይ ኮባርኮላ ና ጎንካሎ ራሞስም አሉ ስብስቡ በጣም የተ የተደራጀ ነው ብዙ አማራጮች ያሉት ነው ጨዋታውን የጀመሩት ብቻ ሳይሆን ቤንችም ላይ የተቀመጡ ተጫዋቾች ከእነዚህ መካከል ግን ዴዝሪ ዱዌ እኔ ለእንትን ሲጫወት ለሬን ሲጫወት ያኔ ለካናል ፕሉስ እንሰራ ስለነበረ የፈረንሳይን ሊግ ገና ሲያድግ ጀምሮ ነው ያየነው። ገና 16 ዓመቱ አሁን 19 ዓመቱ ምናምን ጀምሮ ነው ያየነው። ሚካኤል ሲልቨስትሬ ነው የተጫዋቹ ወኪል አሁን ካልቀየረ። የቀድሞ የማንቸስተር ዩናይትድ በኋላም ለጥቂት ጊዜ አርሰናል፣ በዚያ በፊት የኢንተር ተጫዋች የነበረው ሚካኤል ሲልቨስትሬ እሱ ነው ወኪሉ። ሁሉም እድገቱ ሊኒየር አልነበረ። አንድ ጨዋታ ላይ ቀይሮ ያስገቡት ብሩኖ ጄኔሲዮ 17 ደቂቃ ቆየ ቀይሮ ያስወጡት እና ትልቅ ዜና ነበር ያን ጊዜ። ግን ሁሌም በጣም ያለ የተለየ ተሰጥኦ እንደሆነ የታወቀ ነበር። ጉዌላ ዱዌ የሚባል ወንድም አለው እዛው ክለብ ውስጥ አብሮ ይጫወት የነበረ። አሁን የምታየው ግን ከማንጋ እንደማመሳሰሉ አላቅም። የተወሰነ ሀዛርንም ይመስለኛል፣ የተወሰነ ኔይማርንም ይመስላል። የእነዚህ አይነት ተጫዋቾች ቅይጥ ነገር ነው። ወደ ኋላ ስበሽ ማጫወት ትችያለሽ፣ ከሶስቱ አማካዮች መካከል አንደኛው። በተለይ ብዙ ሪስክ መውሰድ የምትፈልጊ ከሆነ ቀኝም ላይ ግራም ላይ አንዳንድ ጨዋታ ላይ አሰልጣኙ እንዳደረገው፣ በተለይ ከአርሰናል ጋ ምሬት ላይ ሲጫወቱ ደግሞ አጥቂ አድርጎ ተጠቅሞበታል። ቀስ እያለ የተላመደ ጎለበተ ነው የመጣው እና አሰልጣኙ ምን አለ ስለዚሁ ተጫዋች ሲናገር የአንድ ላንድ ስፔሻሊስት ነው አለ። ማቲካሽም በእርግጥ ብዙ አልተሳካለትም፣ ድሪብሉ ትላንትና ግን እግሩ ላይ ልጥፍ አድርጎ ነው የሚሄደው። የክሎዝ ኮንትሮል አለ። እኔ ኤንሪኬን ቅድም ስለ ሀንዚ ፍሊክ እንዳነሳሁት አይነት ለእነዚህ የማጥቃት ተጫዋቾች በሰጠው ነጻነት ምክንያት ነው እነዚህ እየጎሉ ያሉት፣ እና መለወጥም ያለበት አይመስለኝም። የታክቲክ እስራት እድገታቸውን እንዲያጓትተው ማትፈልጊያቸው ተጫዋቾች አሉ። ባላቸው የክህሎት ሀብት ምክንያት ዴዝሪድ ዌይ እንደዛ ነው። ቅድም ስለ ላሚን ያማል እንዳልኩት ቲኬት ገዝተሽ ልታየው የምትፈልጊው አይነት፣ ለእሱ ብቻ ስትይ የሆነ የቲቪ ሰብስክሪፕሽን እንዲኖረሽ ምትፈልጊው አይነት ነው። ምክንያቱም እየጠፉ ነበረ እንዲህ አይነት ተጫዋቾች፣ አሁን ብቅ ብቅ ማለት ጀምረዋል። ክቫራትስኬሊያም ልክ እንደዚህ ሁን፣ እሱም ጊዜ ይፈልጓል፣ ልክ እንደ ዴዝሪድ ዌይ ሁሉ። ዴዝሪት ወይ ወጣትም ሆኖ ስለመጣ የሬን ፕሬሽር እና የፓሪሳን ጀርመን ፕሬሽር በጣም የተለያዩ ስለሆኑ ቦታው ደግሞ በባርኮላ በደምቤሌ አይነት ተጫዋቾች ስለተያዘ አሁን የትላንትናውን አይነት ውሳኔ አሰልጣኙ እንዲወስን ለማስገደድ መቆየት ነበረበት። አሁን እዛ የአርሰናል ጨዋታ ላይ አላስታውሰውም እንዳደረገ ጥሩ አል ነበር ግን ገና ነበር ገና መምጣቱ ነበር። መቼ ነው ያጨዋታ ጥቅምት ወይም ህዳር ነው የተደረገው? ከዛ በኋላ ነው ፔዤ በተለይ ሀያ አምስት ከገባ በኋላ ብዙ ርቀት የመጣው እና ይህንን የፔዥን ፕሮጀክት ብዙ ሳይወደው አይወደውም። እንደምታውቂው ማለት በተለይ በአውሮፓ ፉክክር፣ አሁን ለእኔ የፈረንሳይ እግር ኳሱ ፉክክር የሚባል ነገር የለም። ከ2011 በኋላ ሰላሳ አምስት ዋንጫ ወስዷል። ቀጥሎ ብዙ ዋንጫ የወሰደው የፈረንሳይ ቡድን ሁለት ዋንጫ የወሰደ ቡድን። አሁን ይህ ፉክክር አይደለም፣ እግር ኳሱን ማለት የፉክክር ፍሬምወርኩን መግደል ማለት ነው። እንደዛ ነው ግን ክለቡን ሰው ባይወደውም ቡድኑን ግን መውደድ ጀምሯለሁ። የተለያየ ነገር ነው። ክለቡ እንደ ፕሮጀክት ማለት ነው ሌላ ኢንትረስት ያለበት ስለሆነ ማለት ነው። እንደ ቡድን ግን ቡድኑን መውደድ አለብሽ። የሚጫወቱት እግር ኳስ የሚወደድ አይነት እግር ኳስ ስለሆነ ሉዊስ ኤንሪኬ የገነባው ቡድን እንዲያ ያለ ስለሆነ ትናንትና በቻምፒየንስ ሊግ ታሪክ በሩብ ፍጻሜ ጨዋታ ሶስተኛውን ከፍተኛ ፖሴሽን ያስመዘገቡት በታሪክ ማለት እንዲህ አይነት ስታት አንድ 21 22 ዓመት ሆኖታል መወሰድ ከጀመረበት ጊዜ ጀምሮ ሪያል ማድሪድ አፖኤል ኒኮሲያ 2012 ላይ ሲገጥም ሰ77 ነ6 77.6% ነበር። የኤንሪኬ ባርሰሎና የሲሞኔ አትሌቲኮ ማድሪድ ላይ የ77.1% ብልጫ ነበረው። ትናንትና 75.3%። በእድሜ ደግሞ አሁን እኔ ወጣት ቡድኖች እወዳለሁ። ለነገሩ አሁን ለአያክስ ምናምን የተለየ እንትን አለኝ ከድሮ ጀምሮ ግን ይችላል በዛም ካየሽው ይሄ ልጅነቱም እንዲወደድ ያደርገዋል። የቡድኑ በእድሜ በወጣት ተጫዋቾች መዋቅር የዚህ አመት ሩብ ፍጻሜ የደረሰው ቡድን በኪዌሳ ይስር በእድሜ ትንሹ ቡድን። ካታር ስፖርት ኢንቨስትመንት ከመጣበት ጊዜ ጀምሮ ግን በቻምፒዮንስ ሊግ ሩብ ፍጻሜ ከደረሱ ቡድኖች መካከል አያክስ ሁለት ሺ ሶስት ሮናልድ ኩመን አሰልጣኝ በነበረበት ጊዜ እነ ራፋኤል ፋንተርፋርት የነበሩበት፣ ቬስሊ ስናይደር፣ ዝለተን ኢብራሂሞቪች የነበሩበት፣ ክሪስቲን ኪቭ የነበሩበት ቡድን ያ ቡድን ሀያ ሶስት አመቱ ነበር። ከዛ አርስናል አርሰን ቬንገር አርስናል 2009 ላይ እሱ 23 አመቱ ነበር። አዘሪ ይሄ 24 አመቱ ከዚህ ሩብ ፍጻሜ ከደረሰው አያክስ ያው ከሩብ ፍጻሜ አርሰናል ግን ሴሚፋይናል ደርሶ ነበር ያኔ በዩናይትድ ነው የተሸነፈው። በኋላ ግን በቻምፒየንስ ሊግ ታሪክ በታሪክ ሁለተኛው ወጣት ቡድን ይሄም ቡድን ልክ እንደዚህ ሆኑ ወጣትነት አለው ለመሆን እድልም እየተጨመረ ነው። አሁን ባለፈው አመት ከዶርትሙንድ ጋር ሲጫወቱ በሁለቱ ጨዋታ ጎል አላስቆጠሩም አይደለም ግን ስድስት ጊዜ ብረት መልሶባቸው ነበር። ትላንትና ግን የመጀመሪያዎቹ ሁለት ጎሎች ሲቆጠሩ ብረቱ አልመለሳቸውም፣ ግን ብረት ነክተው ገብተዋል። አንዳንዴ እንደዚህ ነው፣ እግር ኳስ ፋይን ማርጀንስ ነው። ትንንሽ ነገሮች አሉ እና ቀስ በቀስ እንደው ቡድኑ ባይወደድም እንደው ክለቡ ብዙ ሰዎች ያው የመንግስት ኢንትረስት ስለሆነ የሚያወጡትን ገንዘብም ሰታይቆ የሚገርም ነው። ከ2023 ጀምሮ 550 ሚሊዮን ዩሮ ነው ያወጡት ለዝውውር። 2023 550 ሚሊዮን ዩሮ ነው ያወጡት። በአውሮፓ ከፍተኛው ፔሮል የፒኤስዤ ነው። ኦኬ ይሄ ክለቡ አካሄድ ነው፣ የመንግስት ገንዘብ ግን እንደ እንደ ፉትቦል ቲም ደግሞ ለይቶ አንዳንዴ ማየት ካስፈለገ በፈረንሳይ ስታድ ደ ሬንስን ነው መጀመሪያ ወደድ ነው፣ ሬሞን ኮፓ የነበሩበት። ደግሞ እነዛ የማዕድን ሰራተኞች ላስቴፋኗዋ የሳንቴቲን ደጋፊዎች፣ የማዕድን አካባቢ ስለሆነ የማዕድን ማውጫ አካባቢ ስለሆነ አሁን ድረስ አዲስ ተጫዋች ሲፈርም ፋኖስ ነው የሚሰጡት ሳንቴቲን። ፋኖስ ማለት ማዕድን ለመቆፈር ስትገቢ የምታበሪበት እንደዛ አይነት ሲምቦል ነው ያለው እና ደክሞ የሚመጡ ተጫዋቾችን ሰራተኞችን ያስደሰተ ቡድን ነው ተብሎ ይወደሳል። አሁን ይሄኛውም ልክ እንደዛ እንደው ፕሮጀክቶች የተለያዩ ቢሆኑም በጣም የሚወደድ አይነት ቡድን ነው። የሚጫወተው እግር ኳስ ልክ እንደዚሁ ስለሆነ ግን ደግሞ ኤሰንሱ ምን የተቀየረው የሆነ ጊዜ በቃ ሰው ሲመጣ ኔይማርን ለማየት፣ ሜሲን ለማየት፣ እምባፔን ለማየት፣ ዝላታንን ለማየት፣ ካቫኒን ለማየት፣ ስታሮቹን ለማየት ነበር የሚመጣ። አሁን ግን ኮሌክቲቭ የተዋህደ ቡድን ለማየት ነው የሚመጣው። ድንቅ ቡድን ነው የገነባው ብዙ ገንዘብ ይወጣበት እንጂ እና ደግሞ በፈረንሳይ እግር ኳስም ታይቶ የማይታወቅ ነው የዘንድሮ ዶሚነንስ። ሀያ ሁለት ነጥብ ርቆ ነው ያለ። ሶ ፉክክር የለም፣ ግን በአውሮፓ ግን እንደው በፋይናንስ ከሚቀራረቡ ቡድኖች ጋር ነው የሚጫወተው ከሊቨርፑል ጋር ሲጫወት ወይ ከማንቸስተር ሲቲ ጋር ሲጫወት፣ በተቀራራቢ የፋይናንስ ሐቅ ላይ ካሉ ቡድኖች ጋር ነው የሚጫወተው። እነዚህ ውድድሮች ላይ እያሳየ ያለው እድገት በጣም አስገራሚ ነው። እንግዲህ የመልሱ ጨዋታ ደግሞ በቪላ ፓርክ በሚቀጥለው ሳምንት ይደረጋል።